ወይ ምንድነው እየሆነ ያለው እኔ ምንም አልገባኝም ኪራይዬ ምን ሆኖ ነው? ማታስ ምንድን ነው የተፈጠረው እሺ ልጅቷስ ማን ናት ደግሞ ጭራሽ ሳሎን ስሄድም የለችው እንዴት ነሽ

ታንከሬ ባዶ ነው እያስተጋባ ነው ምን አልሽ ሆዴ ውስጥ ከትላንት ጀምሮ ምንም ምግብ አልገባም እሺ በቃ ምነው ቀሚሴ ያምራል አይደል በጣም እንጂ የጀሙ ጎረምሳ ገዛልኝ አልኩሽ ይሄንን ነው ውይ ለካፌ ያመልጠዋል በቃ ለማንኛውም ምግብ እጠብቅሻለሁ። ሽቲውን ይዘሽልኝ ነይ። የእኔን ነው ምንድን ነው ማቶ፣ ነገር ነሽ እንዴ! ከየት ልብስ አመጣለሁ? አስማተኛ አይደለሁ፣ ባዶ እጄን የመጣት። ስለዚህ ያለውን ልብስ ፈልጊልኝ ማቶ። ቆይ ምን እየተካሄደ ነው? በህልሜ ነው? አረ፣ በእውነት ነው። ለዛ እኔና ለምሩ መደወል አለብኝ። ቡና አባሽ ትሰራለሽ። አንተ ሰውዬ ኧረ ተረጋጋ። ኖ ኖ ኖ። ልክ እኔን ስታይኝ እኮ እንደ ነብር ዘራ የምታንቀኝ እየመሰለኝ ነው። አረ በሽታ ይነቅሽ። ደሞ ሚስትስ ከሚስቴ አይነት ሊወርጭ ይወልሽ። እሷን አንድ ቃል ትናገሪያት እና የዚህ ቤት ቆይታሽ አደጋ ላይ ነውሽ። ኡፍ ማታ እንደዚያ አትለኝም ነበር። ለምን ሲትዩ ነው የምትፈልጊው? ምንድን ነው ችግርሽ? አይገርምም? ማታ ራሱ እንደዚህ ነበረ። ነቀኝ አንተ፣ ልታሳፈጭ ነው የምትፈልጊው? አቤት ግን እናንተ ወንዶች ለፍቅር ብለን የምናብደው እኛንን በፍቅር ተጎጂ እኛንን ምናምን ትላላችሁ። እንደገና ደግሞ መልሰ ማበድ አልፈልግም ምናምን ትላለን። ምንድነው የምታወዘጋግቡን ሴትዮ? እጄ እንዳታሰች አውጭልኝ። ይሁል ይልቅ አንድ ነገር ብቻ አላስቸግረ ከዚህ በላይ ልዘልሽ ሚስቴ ልብስ እንድሰጠኝ ብጠይቃትም ዝም ብለኝ እንደወጣች ይኸው አልመጣችም። እና ለሱ ቅር ብሎች ነው። ይኸውልሽ ቅን ልብ ስላላት ነው ዝም ብላ የተቀበለች። ቅን ልብ ስላላት እኮ አትከበርም፣ እንዲሁም የሚከበረው ቅን ልብ ያለው የሚመስልና አስመሳይ ሰው ብቻ ነው። ሸውን ኧረ በናት ሰውዬ፣ ይህ ልብስ ከለበስኩት እኮ 24 ሰዓት ሊሞላኝ ነው። ለምን ክፍለ ዘመን አይሞላሽ? ምን አይነቱ እብድ ነው በእግዚአብሔር አዲስ ኢምፖርት ስለተደረገችው ልጅ ምንም ዝርዝር መረጃ የለም። አዎ ምንም ማቀው ነገር የለም። በታዋት እኮ ልጅቱ የሆነች ቀልቃላ ነገር ናት። ለምን እንደሆነ ባላቅ ውስጤ ምንም አልወደዳት። ናሆሜ ግን ስለማንም ሲያወራ ሰብቻ አላቀ። እኔ እኮ ከመምጣቷ ምንም አይነት ችግር የለብኝም ከመጣጧ ነው ችግር። እንዴት? ጠዋት በር ተከፍቶ ሲዘጋ የሰማው መስሉኝ ሰወጣ፣ ደረጃው ጋር ኪራክ አዲሷ ልጅ ጋር እየተጨቃጨቀ ነው። አላቅም። ግን ብታዩ ኪራ በጣም ተነዶ ነበር። እውነት ስለዚህ ሴትዮ ማጣራት አለብን። እኔ ራሱ ኮስቴ ተጠራጠረ። ውሳኔ በአንድ የመወሰን ጥሩ ባይሆንም ግን ሀምሳ ጥሩ ሀምሳ ጥሩ ይሆናል ብለን እናስብ። ቆይ ኪራን አልጠየቅሽው ወይ ሰኒ? ሲጀመር መች ከቀልቡ ሆነና ነው ምንም ነገር ሊመልስልኝ አይደለም እኮ ከቀልቡ ጋርም አይደለም። ቆይ ይሄ ቅዱስ ሚባል ልጅ እንደ ዛንደር ኩስ ጂኒ በዛ ሰዓት ምን አስደወለው? እኔ ምን አውቃለው። ብለሽ ነሰኒ ጽናት ስንት ጊዜ የገነባሽ ፍቅር በአንድ ጀንበር ሊፈርስ ይችላል። ማለቴ በጥቃቅን ነገር እንደዚህ ማሰብና መጨናነቁ ተገቢ አይመስለኝም። ብልጥ ሴት መሆን ያለብሽ። ብልጥ ሴት ደግሞ ባሏንና ቤቷን እንደምትፈልገው አድርጋ አስር ጊዜ ቢሆን አፍርሳ መገንባት ትችላለች። ይሄ ምክር እኔም ባያካትትም ግን ታጋሽ ሆነን እዚ፣ ስለዚህ ስሟ ስለማይታወቀው ሴትዮ ማጣራት አለብን። እኔማ እናንተ ያላችሁኝን ከማድረግ ውጭ ምን አማራጭ አለኝ? ብላችሁ እዚ በቃ እንኳን ለአጥሚቱ ለገንፎ አልደነገጥሽ። እሺ ምሩዬ፣ ምንድን ነው ምግብ ፍ የምጠሩት? ቴ አታስሩ ቡና ሰኒ፣ እስካሁን ቁርስ አልበላሽ? እናንተ ስትመጡ እኮ ነው ከእንቅልፍ የነቃውት። በቃ ፍርፍር ስሪና፣ አብረን እንብላ። እሺ በቃ ኪራ እየደወለ ሄላው። ኪራ ሰኒ ጋር ሄጂ ነው። አንተ የት ሄደ ነው? እሺ ሄዳለሁ። ምን ነው ችግር አለ እንዴ? እሺ በቃ ሄዳለሁ። አረ ሄዳለሁ። እሺ ምንነው ያቺ ልጅ ቤት ናት። ቤት ማንም የለም፣ ሂጂ ነው የሚለኝ ኪራ። እንደዚህ ካለማ የሚያምናት ሴት አይደለም ማለት ነው። ቤት ውስጥ ያስገባው መሆኑን። በቃ ተነሽኝ። ልጅ ግን ልብስ በቃ ተረጋጊ። ቤቱን ሊያስወጡኝ ነው እንዴ? እንዴት ቆ ይህን የሚያክል ቤት ሰራተኛና ጥበቃ አይኑረው? ለነገሩ ምን ለነገረኛ ሰው ምን ጥበቃና ሰራተኛ ያስፈልጋል? ስግብግብ ናቸው ማለት ነው። ዘርፊያቸው ልጥፋ እን አአይ ይቅርብኝ በቃ እንዲህ በዚህ ሰዓት ማስበለጥ ያለብኝ ነፍሴን ብቻ ነው። ገንዘብ እስቀስ ብሎ ይመጣል። ደግሞ ምን የሚዘርፍ ዕቃ አላቸው? እንዳለ የተገጣጠመ ዕቃ ነው። ኡፍ ደግሞ በጣም የሳይለችኝ ልብስ ነው። ገብቼ ከቁም ሳጥናቸው አውጥቼ ልቀይር ልቀይር ምን ያመጣሉ ያገኙትን ልብስ ለብሳለሁ? ሲጀመር እነዛ ሰክር እያየኝ፣ እንዴ ከእሷ ጋር ትታየን ትሄዳለህ ኪራ? መኪናውን ያቆምኩበት ቦታ ሄጄ መኪናውን ይዤ ስመጣ አንተም እሷም የላችሁ እና መጀመሪያውን ይዘኛ አትሄድም ነበር። ፓርኪንጉ ቦታ እኮ በጣም ጨለማ ነው። እንዴት ሁለት ሰካራን በዛ ሁኔ ተይዤ ልሄድ ይችላል? እሷ መተው ነዋ። በእናትህ ኪራ፣ ደጋግማ ጠይቀኝ። አውቄ ያደረግኩት ነገር አይደለም። በዛ ላይ ተመልሼ ስመጣ የላችሁ። ሳንዱች የሚሸጠውን ልጅ ጠየቅኩት። የሄዳችሁበትን አቅጣጫ አሳየኝ። በዛ ስመጣም የላችሁም። አላቅም፣ ቅዱስ እምነትና ቃሌ እንደ ድመት ቅርጥፍ አድርግ ይበለሁት። በቃ በእናትም፣ እናስተካክልበት መንገድ አይጠፋም። እስኪ ንገረኝ እንዴት? ቆይ ጽናቴን ብትሰማ ብትሰማ ምንም የሚፈጠር ይመስላል እንዴ? ጽናትን እንኳን ዴብቻ አይደለም ደጋግሜ ሰብርያታለሁ እኮ ጭራሽ ደሞ አሁን ከ ደሞ እውነቱን ብትነግራት የምትረዳ አይነት ሴት ነች። በጭራሽ አላደርገውም። አንዳንዴ ማርም ሲበዛ ይመራል እና ውሸት እኮ ለሷ መንገር ሬት በጡጦ እንደማጠጣት ነው። እና ድጋሚ የሰጠችኝን እምነት ልጣሉ ቆይ እሺ ምን ላድርግ? ምንም ቢሆን ምርጫህን እውነትን ነው ማድረግ ያለብህ። በፍጹም ቅዱስ ሶስት ቀን አይደል ያንን እታገሳታለሁ። ከዛ በኋላ ግን ገንዘብ ሰጥቼ ድጋሚ አጣገም እንዳደርስ አድርጌ ያባራታል። ይሄ ጅሎች መፍትሄ ነው እና እሺ ቆይ ምልህ አድርግ። ያለ ልክ መጉረስ የለመደ አፍ ሚጎርሶ ሲያጣ መከፈቱ አይቀርም። ዛሬ ላይ በገንዘብ አፏን ብታዘጋትም ነገ ማውራቱ አይቀርም እና ቆይ ምልፍጠር ከእኔ የተሻለ ተሻለ ሐሳብ አለህ አለኛው። እሺ ምንድነው? ልስማ እውነቱን መናገር በእናትህ። ይሄ መቼም መፍትሄ ሊሆን አይችል። አንተ ሰው ማምጣት ምን እንደሆነ አታውቅም። በቃ ኪራ፣ ደጋግሜ ነግሬያለሁ። እንደዚህ አትበል። አንተ የምታውቃትን ትንሽ መከፋት ይዘህ ስለሰው አታውራ። እና እኔ ምን ላድርግ? ቢጨንቀኝ እኮ ነው። በቃ ስለ ራስህ ብቻ አውራ፣ ስለ ሰው አታውራ። ማታም ቢሆን ስልኬን ወስዳ ለአንተ ደወለች እንጂ እኔ ምንም ያደረግኩት ነገር የለም። እሺ በቃ ቅዱስ፣ ስሜት እያቱን እንዴት ነው የማልሆነው? በጣም ብዙ ጊዜ እኔ ሰው አጥቼ እንደማላቅ ታወራለህ። ሲቀጥል ደግሞ ትናንት ለምን እንደጠጣው አልጠየከኝም። ኪራህ መጣ። እሺ ቅዱስ፣ ወይኔ ኪራህ፣ ምንድን ነው ግን እሺ ሁሌ ሰው ማመን። በቃ የኑ ስራ ሄሎ ናውማ፣ በቃ በእናትህ፣ እኔ መተኛት ነው የምፈልገው። ኖ እኔ ቤት አልሄድም። ምሩ ባትኖርም ችግር የለውም። እኔ ባዶ ቤት መሆኑን ነው የምፈልገው። በቃ ችግር የለውም። ቁልፍ አቀብለኝ። ትመለሳለህ? እሺ፣ እሺ ነው አሁንስ። እኔንም ደከመኝ፣ ሁሌ በስተት መረብ መውደቅ በጣም ነው ደከመኝ። አሁን ላይ ለማንም ደፍሬ ይቅር በሉኝ በየስተቴን የማስረዳበት ድፍረት የለኝም። ጽናቴንም አይኗን የማይበት ድፍረት አጣ። ይኸው ሰኒ ምን አልሽ? በሉ እቺ ልጅ እኮ ምንም ጤነኛ አይደለም። እኔ ከኪራይ እንጂ ከጤናው ምን አለኝ? እሱማ ግን ያው ጤና የሌላቸው ሰዎች እኮ የሰውንም ጤና ይዘው ገደል ነው የሚጋቡት። ብዬ አላቅም። ሰኒ እኔ አሁን ላይ ምን ማድረግ እንዳለብኝ ራሱ አላቅም። ምኑ ምን ነው ዝም አልሽ? ምንም እንደዚህ ከተጨነቀን በጣም ቆይ ተገላገልን ብዬ ነበር። አሁን ሳስበው እንደዚህ ነው የሚገረሙኝ። አሁን ግን እንደበፊቱ አንሸወድም። አሁን ንቃተ ሕሊናችን መጨመር መቻል አለበት። አዎ፣ ግን ልጅቷ ምን ሆና ነው ድምፅ የጠፋው? ምን አውቃለሁ። አሁን ደግሞ የጋሽኝ ሱፍ እየለካች ይሆናለ። እንኳንም ግን ኪራ ላገኛት እንዴ? አዎ፣ ልብሱ ላይ እንዳለ እንደፈለግ ነበር የሚልጥላት። ቲ የምሬን እኮ ነው። ድፍረት ራሱ ልክ አለው እኮ ወገን። ግን አንፍረድባት፣ ከኪራ ጋር ያላትን ቅርበት ስላላወቅን ይሆናል አይ አይደለም፣ ምሩ ልጅቷ ራሱ የሆነች ፈጣጣ ነገር ነች። እሱ ደግሞ ምን ማለት ነው? አይናውጣ ነች ማለት ነው። አረ ምንም ትሁን ብቻ በሰላም ከቤት ይትጣል? አይዞሽ፣ በሰላም በፍቅር በማርሽ ባንድ ነው አጅበ የምናባራት። እኔ ምለው የእንኳን ደህና መጣችሁ ተቃራኒ ምንድን ነው? ምን ነው ጠፍቶብሽ ነው? አይ አይደለም፣ እንዲሁም መዝገበ ቃላት እያስተማርኳቸው ስለሆነ ነው። እግዚአብሔር ይመስገን፣ እኔ ደህና ነኝ። እዚህ አካባቢ ግሪኔሪ ያለ እንዴ? ምን ነው አየር ፈልገሽ? እንደዛ በዩ አለ ውጭኛ ወደ ታቹ ስንት ነው? አረ ለመግቢያ ያስከፍሉ እንዴ? መቼም የአባቴ እርሻ አይደለ በነጻ ቀጥፌ የማመጣው ማመጣው ምንድነው የምታወሪው? የጀበና ሰዓቴ አለፈ። አሁን ደግሞ የአራራ ሰዓቴን አታሳልፉብኝ። ሸክላ ሰሪነሽ። አንቺ ሴት አረ ተፋችኝ እንዴ? ምንድነው እንደዚህ የምትይኝ? ደንበኛ አስፈነጠርኩብሽ እንዴ? ኦ እሺ ምንድነው የፈለግሽው? ኡፍ አረ ተውት በቃ እንዴ? እኔ ራሴ ወጥቼ እፈልጋለሁ። እቺ ልጅ ግን እውነትም ያማታል። እኔ የምለውልህ እንደውም ማሰው ልጅቷ ልክ አይደለችም።

ምን ተፈጠረ ጽናት ምን ሆነች እስካሁን ምንም አልሆነችም አሁን ግን መሆኑ አይቀርም ምንም ማለት ነው እስኪ ገለጥ ለጥ አድርገህ ነገር ትናንትና ቅዱስ ከሰው ጋር ተጣልተው ነበር ከዛ ማታ የሆነች ሴት ደውላ ስትነግረኝ ሄድኩ እና አጀሬው ጸብ ማለህ ገብተህ ሰው ሰው ጎዳህ አይደለ እንደዛ በሆነና ደስ ባለኝ አንድ አይደለም አስር ሰው በጎዳ እንኳን አይቆጨኝም ነበር እና ምንድን ነው ታዲያ የማትገምተው ነገር ነው ምንድን ነው እንደ ሙልሙል ዳቦ ሻንፋን ነው የምታደርገው እስኪ ገለጥ ለጥ አድርግና ተናገር። ምንድን ነው? ወደ ቤት አልተመለስኩም ውጭ ነው ያደርኩት እኮ። ለምን? ሰክሬ ጽናት ላይ ችታረኩባት። ኪራ አታረገውም ናማ። እኔም ራሴን አላመንኩት። ምን ማለት ነው ኪራ? ቆይ ጽናትስ ፍቅርህስ ሚስትስ? በእናቴ ስም እምልልሃለሁ ናማ፣ ምንም የማስታውሰው ነገር የለም። በጣም ጠጥቼ ነበር። ምንም ይሁን ጽናት ይወለ አይደለምና፣ በመጠጥ በምንም የምትረሳ አይነት ሴት አይደለችም። እሺ ናው አሜሺ በቃ ጠዋት ስነቃ እራሴ ሲኖረም ውስጥ ያገኘት ኪራ አንድ እንዲወጣ በቦክስ በቦክ ስለበል ጥር ምጥር ስላራግፍል ብትገለኝ ራሱ ቅር የለኝ እና ቆሻን ታዲያ በምን አይነ ነው ጽናት ነው የምታያት? አላቅም። ደሞ እኮ ከዚም የባሰ ነገር አለ ይውል ከዚህ የባስ ምንም ነገር ሊኖር አይችልም። እሺ ባርሌዲዋ ቤት ናት። ምን የትኛው ቤት? እኔ ቤት አንተ ልጅ፣ ቆይ ምንድን ነው ዝም በላ! ህይወትን የምታመሰቃቅለው? ና አስቤበት ያደረኩት ነገር አይደለም፣ በቃ በኔ ማትፍረድ እና ቆይ፣ ታደልሻልን? እንዴት? እንዴት ቤት ይዛ ትመጣለ? እሺ ተረጋጋና፣ የተፈጠረው ላስረዳ። ያውልኪራ ምንም ነገር ሳትጨምር ሳትቀንስ፣ ሁሉንም ነገር ንገር። ማታ ተኝተን ነበር፣ አምስት ሰዓት አካባቢ ይመስለኛል። ካረችሽ ምን ነው? ምንም ተቀረች እኮ እኔ ምን አቅላታለሁ? ተዋት በቃ። እኔ ማከ ተቆጥቆ ሰኒ ግን ጥሎብሽ ሴቶች ይወዱሻል። በተለይ ነገረኛ ሴቶች እንዴት እንደሚወዱኝ? እንዴት በቃ እኔ ማ አፌ ዝም ማለት አይችልም። እነሱም ስናገራቸው ይወዱኛል። ይሄ ምለትሽማ አንድ ቀን ያስደፋሻል? ምን አባቱ? ለማውራት አይደል እንዴ ተፈጠሩ? እዚህ ባለፈው ታክሲ ውስጥ ምን እንዳደረገሽ ድንጋርሽማ? እሺ። ነገር እኛ ከኋላ ነበረን፣ ከፊት ለፊታችን ደግሞ ሴት ነው ተቀምጠዋል። ከዛ ልጁ የልጅቷን የልጅ ስልክ ለመቀበል ተፍ ተፍ ይላል። ከዛ ሰኒ ጭራሽ ጭልጥ ብላ ምንም አልሰማቻቸውም ነበር። እኔ በሀሳብ እጄ ነበር እኮ። ከዛ ምሩዬ ጠጋ ብላ ቆይ ልጅቷን ምን አድርጊ ነው የሚላት አትለኝም? እቼ ብዶቻ አለቃ ምን ብላ ትመልስ? ጥሩ ነው ድምጿን ከፍ አደረገችሞ፣ አንድ ላይ አይደሉም እንዲ ያላለች ሌት አንድ በልኝ ከዛ ደግሞ ልጁ ፌር ነበር የተቆረጠው። ከዛ መምታት ነበር ረሃሉ። ምህሩ ደግሞ ከት ብላ ሳቀችልሽ። ከዛ ልጁ ዞረና ሳቃችሁ ደስ ይላል፣ ጨዋታችሁም ያምራል ያለ ይሻለ። ከዛ ሴሷ መልስ ሜካፕ አሰርተ ነው በቃ ጠኒ እንደዚህ ሆነሽ ቀረሽ ማለት ነው። ምን ላድርግ ብለሽ ነው የሳው። የሳቅ ምንጭ ሆነች ተፈጣሪ ስልሽ እንደዚህ ነው። የወርደትም ንግስት ናት። ሰውኑ እንደናኔ ምን አይነት ሰፈር የመጣሁት? እባካችሁ ምንም ነገር የሌለበት ወይ፣ ጎመን ጎመን አሰርቼ ነበር እንደ ኧረ ሰፈር ያፉ በይም፣ የእውነት አልቻልኩም። በቃ ጀለሶች ሲሄዱ መጣሽ አይደል አረ፣ እንደዚያ አይደለም። ለምን ይወጣ ያልሽ መስሎኝ። ምን አለ እና ሰፈራችሁ እወጣለሁ ብለሽ ነው ምግብ ልሰርሽ ትበይሽ? አይ ይቅርብኝ፣ ማረፍ ብቻ ነው የምፈልገው? የት ነው የምትተኚ ነው እዚህ ነው ያለው ችግር የለውም። እያት እዚህ ይሄ እኮ እኔ ነኝ የኪራ ክፍል ነው እና ምን ችግር አለው ልተኛበት? እንጂ ሉራ ሰው አልኩኝ። እኔም ክብሮም ክፍልተኝ ነው እያልኩሽ ያለሁት ማን ነው ደሞስ ሲመጣ ትታወቃለሽ። እባክሽ ተይኝ አሁን ሙዴት ያቦክሟል። አንቺ ደግሞ የባሰ አትቦክሚኝ። አንቺ ሴት ምን ሆነሻል? በቃ እዚያ ተይኝም እያልኩሽ ነው። እንግዳሽ እንግዳሽ እኮ ነኝ ደሞ አይዞሽ። ማታ አብሬያችሁ ልተኛ አልል ምሽል። ምንድነው የምታወሪው? እንግዲህ ያው ማታ ማታ ባልና ሚስት አረ ሴት ነሽ ለአፍሽ ተጠንቀቂ። ምን ተፈጥሮ ነው ስታረጉም ማይከብዳችሁ ነገር ሲወራ የሚከብዳችሁ። ኧረ በስመ አብ! አንገደፊ አገር አጥፊ አሉ። ይህን ኮስጣለቂስ ነው ምን ትመስላለች ዘረጥ ሰዎች የት ሄዳው ነው ቤቱ ጭር ያለው? ጽናትስ ሰኔስ የት ሄዳ ነው? ቀቤች ልብስ ይልቀይር የኔ እናት ደክማታል ማለት ነው። ደግሞ እንዴት ነው የተኛችው? አሁን ብነካት ደግሞ ትነቃለች። የኔ ቆንጆ በጣም ነው የምወድሽ። እኔም በጣም ነው የምወድ ኪራዬ። ሀቴ፣ አንቺ እንዳሰብሽው አይደለም። በቃ ሚስትን እንደዚህ ነው ትሪት የምታደርጋት? ምንድን ነው የሰማሁት? ጽናቴ፣ ልብሱን እኮ ሳይ አንቺ መስለሽኝ ነው። አንቺ ደንቆሮ፣ ቆይ ምን አስበሽ ነው? ማንን ነው ደንቆሮ? እሺ እመለስልሻለሁ። እነዚህ ሰዎች ጤና የላቸውም እንዴ? በቃ ህይወትን ቀለል አድርገው መኖር አይችሉም ማለት ነው። ሁሉንም ነገር ለእኔ ለእኔ ማለት ሲወዱ። ጽናቴ! አቤት። እኔ እኳ እንጂ ምስለሽኝ ነው። እናቴ በእናቴ ስም እምልልሻለሁ። እኔ አንቺ መስለሽ ነው። እኔ ከአንቺ ውጪ ማንንም እንደዚህ ብዬ እንደማልጠራ ታውቂያለሽ አይደል? እኔ አንተ የሌላ ሰው ነው ማየት አልችልም። እኔ እኮ የማንም አልሆንኩ። እኔ አንቺ ብቻ ነኝ እኮ። አሁን ያልከው ቃል ለእኔ ጆሮ ብቻ ነው የሚገባው። እናቴ እኔ አንቺን እንደምወደው ማንንም አልወድም። በቃ እንደ በፊቱ እንልኝ። ሰሞኑን እኮ ምንም ልክ አይደለም። እሺ፣ ስራ በዝቶብኝ እኮ ነው እሺ ግን ያጠፋሁት ነገር አለ እንዴ? አንቺ ማለት እኮ ምድራዊ መላክ ነሽ፣ መቼም አታጠፊ። ለሰው ደስታ የምትኖሪ ሰው ነሽ። እንደዚህ ስትሆን እኮ ግራ ገባኝ። በቃ እንግዳዋ ምንም ትሁን አንተ ካልገኝ ይቀበላታለሁ። ለትንሽ ቀን ብቻሽ፣ ከዛ ትሄዳለች። ከፈለገች ትኑር። ብቻ አንተ እንደ በፊቱ ሆንልኝ። ህያብን ራሱ እኮ ረስታሃታል። አራረሰውትም እንዴት ብዬ የህያብናት አፌ አሁን ባል ተመለሰል። የእኔ ፍቅር፣ ወይ የሆነ ነገር አማሪ። ምን አማሪሽ? በአንተ እጅ ምግብ መጉረስ አማሪ ብለሽ ነው። አሁን ነው አቅርብ፣ ያበላሻለሁ። አይ እኔ አመጣለሁ፣ አንተ ብቻ ለማጉረሱ ተዘጋጅ። ጽናቴ ወይ ምንም ቢፈጠር፣ ምን አንቺን ብቻ ነውሽ ማፈቅረው። ለኔም እዚህ ምድር ላይ እንዳንተ አይነት ወንድ የለም። ምንም ነገር ቢፈጠር፣ በጣም ነሽ የማፈቅርሽ። እዚህ ምድር ላይ ለኔ እንዳንቺ አይነት ሴት የለም። ለኔም እዚህ ምድር ላይ ምንም እንዳንተ አይነት ወንድ የለም። አፈቅራለሁ። እሺ ምንድን ነው ያደረኩት? ደግሞስ ምንድን ነው ማደርገው? ወይኔ እስከ መቼ ነው ሁሌ ጥፋት የምሰሩ? አንቺ በቃ ገንዘብሽ አይቀመስማ

ምን እያደረግሽ ነው? ቤቱን አደራውታ፣ እኔ ምንም አልገባኝ። ቆይ ይሄ ምንድነው? ምን ይመስልሻል? የገባኝ፣ አይደለም ይሄ ምንድን ነው? እዚህ ምን ያደርጋል? ይልቅ አዎ፣ በእናትሽ ቁጭ በይና የምትቅቢ ከሆነ ቃሉ ነው። አረ በፈጠረሽ ፈጣሪ ፍሪ እንጂ ቆይ፣ ለምንድን ነው ማፍረው? እንደውም በእናትሽ ምርቅን ብያለሁ። እስቲ ቆንጆ ቡና ፊልኝና ላላ ልበል። አይምሮሽ ነው ይላለው መሰለኝ። ምን አልሽ? እና እንዴት ነው ሴት ሆነሽ እንደዚህ የምታደርጊው? በእናትሽ ሙዴን አትወክሚ ደም ይኸውልሽ። እኔ በጾታ እኩልነት አምናለሁ። አሁን ኪራ ሳይመጣ አውጭና ጣይ። ትሰማያለሽ ገንዘቤን ከነ ዴሊቨር እኮ ነው የከፈልኩት። ሰፈራቹ እንደሆነ ደህና ሰው የለ። እሺ እንደዚህ እንደምታደርጊ ኪራ ያውቃል? አረ እንኳን መቃሚን ሁሉ ነገርን ያውቀዋል? ማለት ይኸውልሽ አንድ የጠየቅሽኝ መለስኩልሽ። አሁን ሰዓት አልፎ በእናትሽ እንደ ትላንቱ መጀዘብ አልፈልግ። በቃ ተይኝ። ምን እያልሽ እንደሆነ ግን ሴትዮ ባልሽ እኮ ኪራ ነው እሱን ሄደሽ ጨቅጭቂው እሺ አሁን ከሱ ጋር መጋጨት ካልፈለግሽ ይህን ነገር አውጭኛ ይጣላኛ ይጣላኛ እሱ ምን ነፍስ አባት የመሰለሽ እንዴ ገደል ይግባ አንቺ ኪራ ነው እንደዚህ የምትይው መስመርሽን አለፍሽ እሺ እናቱ ከጨረስኩ በኋላ እናውራ እየነገርኩሽ ነው ከዚህ ቤት ይዘሽልኝ ውጪ ባለቤት መሆንሽ ነው ተናገርኩኝ እኮ ውጪ አልኩኝ ሴትዮ ሴጣኔ ነው አታምጪው እንግዲህ ጎትተሽ ታወጪኝ እንደሆነ እናይሻለን። እሺ ኪራ ሲመጣ ምን እንደምትይው አብረን እናያለን። ምን አይነቷ ናት? በእናታችን ሙዴን ቦከመችው። አሁን ለኪራ ምን ብዬ ነው የምነግረው? ስራ አድክሞኛል ብሎኛል። እንዴት ነው በንዴት ላይ ንዴት የምጨምርበት? ለነገሩ ሰኒ እየመጣች ነው ከስንት ጊዜ በኋላ እዚህ ቦታ ላይ ቆዘምሽ። እንዴት ዋልሽ? ደህና ነኝ። ሳሎን አልገባሽም? ያቺ ትኖራለች ብዬ ስላሰብኩ አልገባውም። እንኳንም አልገባሽ። ምን ነው? ለምን? ምክንያቱም ቤቱ የእብድ ቤት ሆኖልሻል። ምን አመነቃቀረችው? እንደዛ ቢሆንማ ማስተካከሉ መች ገዶኝ። እና ምንድን ነው ሳሎን ተቀምጣ እየቀመችልሽ ነው። ምን? የምሬን ነው፣ ጫት እየቀመች ነው። እኔ አላምንሽ። እውነቴን ነው፣ ብታይ። ስንት ሰዓቷ ስልክ ታወራለች፣ ምናምን እኔ ግራ ገብቶኛል። እና እዚያ ቅሚ ሙጫት ያትም እንዴ! እንደዛ ብልስ ማን ሰምቶኝ? አሁን እንዴት አንገቷ ላይ ቆሜ እንደማስወጣ ታሳይሻለሁ፣ ታይ። ሰኔ ልጅቷ ሰው የምትሰማ ሰው አይደለች። እኛም እንደዚ ድርጊቶች አንሰማማ። እሺ ሄደሽ መጣላትሽ እኮ ምንም ነገር አይፈጥርም።